አርሰናል በትላንትናው ምሽት በነበረው የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ከውድድር ውጭ መሆኑ ተረጋግጧል። በፍጻሜው ፓሪስ ሴንት ጀርመን ከኢንተር ሚላን የሚያደርጉትን ጨዋታ የምንመለከት ነው የሚሆነው። አሁንም አርሰናል በሪቢልድ ፕሮሰስ ውስጥ ከመጣ በኋላ ያለ ዋንጫ የሚያጠናቅቅበት ሌላኛው ሲዝን ሆኖ ተጠናቋል። የኤፍኤ ካፑ፣ የፕሪሚየር ሊግ፣ የካርሊን ካፕ ወይም የካራባኦ ካፕ እንዲሁም ደግሞ የአውሮፓ ሻምፒዮንስ ሊግ ዋንጫዎች ወደ አርሰናል የሚሄዱበት አንዳችም ምክንያት እንደሌለው የታዘብንበት ጨዋታ ነበር። አርሰናል በመጀመሪያዎቹ 15 ና 20 ደቂቃዎች ፍሮንት ፉትድ ነበር፣ ቀጥተኛ እንዲሁም ደግሞ በጣም አግሬሲቭ የነበረ በቂ የሚባሉ የግብ ዕድሎችንም የሚፈጥር የነበረ ቡድን ሆኖ ስንመለከተው ነበር። ነገር ግን ጃንሉጂ ዶናሩማ አሁንም የአርሰ ተጫዋቾች እርሱ ላይ ግብ እንዲያስቆጥሩ በመጀመሪያዎቹ 15 እና 20 ደቂቃዎች እድል አልሰጠም። የሁለቱም ጌሞችን ልዩነቶች ከተመለከትን፣ በኤምሬትስ የተደረገውንም በፓርክ ደ ፕሪንስ ትላንትና የተመለከትናቸውንም ሁለቱን ጨዋታዎች ከተመለከትን ታሪካቸው የ20 ደቂቃ ብቻ እንደሆነ ማንሳት የሚኖርብን ይሆናል። በመጀመሪያው የኤምሬትስ ጨዋታ የመጀመሪያዎቹ 20 ደቂቃዎች ላይ ሙሉ ለሙሉ ፍሮንት ፉትድ በመሆን አግሬሲቭ በመሆን ኳስ በመቆጣጠር ከሰባ ሰባ በመቶ በላይ ኳሱን በመያዝ በተደጋጋሚ የጥቃት በትሩን ሲያሳርፍ የነበረው ፓሪስን እንደነበር ይታወቃል። በአራተኛው ደቂቃ ኦስማን ደምቤላ ያስቆጠራት ግብ ታዲያ ልዩነቱን ፈጥራ በመጀመሪያው ጨዋታ እንድ በሆነ ውጤት አሸንፎ መመለስ የቻለበትን ውጤት ፓሪሶች አስመዝግበዋል። በዚኛው ጨዋታም የመጀመሪያው ሀያ ደቂቃ ሙሉ ለሙሉ የአርሰናል ነበር። ፍሮንቱ ፉትድ ነበሩ። በደንብ ሲያጠቁ ነበር። የግብ እድሎችን ፈጥረዋል። የኦዴጋርድ፣ የማርቲኔል የዴክላን ራይስ ኳሶች ወደ ግብነት የሚቀየሩበት እድል ተፈጥሮ ቢሆን ኖሮ ምናልባት ዛሬ የምናወራው ታሪክ ሌላ ይሆን ነበር። ነገር ግን አርሰናል ያገኛቸውን እድሎች ባለመጠቀሙ እንዲሁም ዶናሩማ ድንቅነት ምክንያት የትላንትናው ጨዋታም ከ20 ደቂቃዎች በኋላ ፓሪስ ሰንጀርማ ድጋሚ ወደ ጨዋታው እንዲመለስና ግብ እንዲያስቆጠር እድል ይሰጠ ነበር። ከነዚያ 20 ደቂቃዎች በኋላ ቀስ በቀስ ወደ ጌሞ የተመለሰው ፓሪስ ሰንጀርማ አስቀድሞ በፋቢያን ሩዊዝ ከረፍት መልስ ደግሞ በአሽራፍ ሐኪሚ አማካኝነት ግብ አስቆጥሮ መሪነቱን ወይም ደግሞ አሸናፊነቱን ያረጋገጠበትን ጨዋታ አስመዝግቧል። በጨዋታው ቪቲኒያ ፍጹም ቅጣት ምት ሲሰጣ ተመልከተነዋል ዳቪድ ራያ ምስጋናውን ይወስዳል ለዚህ ይሄ ኳስ ከዳነ በኋላ የሁለት ለባዶ ልዩነት ላይ ስለነበረ አርሰናል ምናልባት ጨዋታውን ወደ ራሱ መመለስ የሚችልበት እድል ይኖረው ይሆን የሚለው ነገር ይጠበቅ ነበር። ከፍጹም ቅጣት መቱ በኋላ ተርኒንግ ፖይንት የሚሆንበት እድል ስለነበረ ጨዋታው የቡካዮሳካ ጎል አስፈላጊ ነበረች። ከዛ በኋላም ሌላ ተጨማሪ ግብስ ሳይቆጠርባቸው አስቀድመው ሁለታቻ ማድረግ የሚችሉበት እድል በቡካዮሳካ አማካኝነት ከካላፊዮር የተሻገረለት እንኳ ሳገኝቶ ነበር፣ ነገር ግን ቡካዮ ሳካ ሳይጠቀምበት እንደቀረ እና ኋላ ላይ ያንን ችግር ያገኙትን እድል አለመጠቀማቸውን ፓሪስን ጀርማዎች ሲቀጧቸው የተ መለከት ነው። በተለይ ፓርቴ ኳሱን ከማራቅ ይልቅ ሆል ኳሱን ለመከለል ጥረት ያደረገበት ሞመንት ፓሪሽን ጀርማዎች የተሻለ ንጹህ ዕድል እንዲያገኙ እና አሽራፍ ሀኪሚ በድንቅ ሁኔታ ወደ ግብነት እንዲቀይረው ማድረግ የቻለበትን እድል ነው የሰጣቸው ጨዋታውም ትላንቱ ልል አንድ በአጠቃላይ በድምር ውጤት ደግሞ ሶስት ለአንድ በሆነ ውጤት ተጠናቋል። ፓሪሽን ጀርማ አሁን ሙኒክ ላይ ስለሚደረገው ዘጠና ደቂቃ ማለም ይኖርበታል። ሁለቱም ቡድኖች ለዋንጫ ያለፉት ቡድኖች ከሙኒክ የሚለው ስም ጋር ታሪክ አላቸው ለመጨረሻ ጊዜ ፓሪስን ጀርማ ለፍጻሜ የተገኘበት ውድድር ላይ የተፋለመው ከባየር ሙኒክ ጋር ነበር። ኢንተር ሚላን ለመጨረሻ ጊዜ የአውሮፓ ሻምፒዮንስ ሊግን ለፍጻሜ ደርሶ የዋንጫ አሸናፊ የነበረበትን ጊዜ ካስታወሳችሁ የተገናኘው ከባየር ሙኒክ ጋር ነበረ። ያኔ ባየር ሙኒክን ኢንተር ሚላን አሸንፏል። ፓሪስን ጀርማ ደግሞ በባየር ሙኒክ ተሸንፎ ዋንጫውን አጥቷል። አሁን ሙኒክ ከተማ ላይ ሁለቱ ቡድኖች ወይ ኢንተር ሚላን የቀደመ ስኬቱን የሚደግምበት ይሆናል፣ አሊያ ደግሞ ፓሪስ ኢንጀርማ ቁስሉን የሚያክምበት ለረጅም ጊዜ ሲጓጓለት የነበረውን የአውሮፓ ክብርም ዘውዱን የሚደፋበት ይሆናል። መቼ? ግንቦት 31 በፈረንጆቹ አቆጣጠር ማለት ነው። ከጨዋታው በኋላ ሚካኤል አርቴታ ተጫዋቾቼ ላሳዩት ነገር ኮርቼባቸዋለሁ። መቶ በመቶ የምነግራችሁ ነገር በዚህ ውድድር ከእኛ የተሻለ ቡድን አልነበረም ይሄንን ደግሞ በፓሪስ ኢንጀርማ ቤንች ላይ ያሉ ተጫዋቾች ሳይቀሩ ምርጡ ቡድን ወደቀ እያሉ ስለማውራታቸው ሰምቻለሁ የሚል አስተያየቱን ሰጠ ከጨዋታው በኋላ እያንዳንዱ ነገር ከተመለከታቸው እኔ ከማየው ነገር አንጻር ከኛ የተሻለ ቡድን በዚህ ውድድር አልነበርንም አልነበረም የኛ ቡድን ምርጡ ነበር የሚል አስተያየታቸውን ሰጡ ሉዊስ ኤነሪኬ በጉዳዩ ዙሪያ ሲጠየቁ ሚኬል በጣም ጥሩ ጓደኛዬ ነው ነገር ግን ደግሞ እሱ የተናገረውን ሙሉ ለሙሉ አልቀበልም። በጣም ጠንካራ ነበሩ። አደጋ ፈጥረውብናል፣ ስቃይ ውስጥ ከተውናል። እንደዚያም ቢሆን ግን በሁለቱ ጨዋታዎች የበለጠ ጎል ማስቆጠር የቻልነው እኛ ነን በዚህም ምክንያት ነው ያለፍነው፣ ግን በእግር ኳስ ደግሞ ትልቁ ነጥብ ይህ ነው የሚል አስተያየቱን ሰጥቷል። አቃለው በሚፈልጉት መንገድ ተጫውተዋል። በሚፈልጉት በሚወዱት ነገር በመጫወታቸው ደግሞ እኛ ላይ አደጋ መፍጠር ችለው ነበር። ነገር ግን አሁንም ደግሜ ማድረግ መናገር የምፈልገው እኛ የተሻለ ጎል ያስቆጠር ነው ቡድን ነን። ስለዚህ ማለፋችን ተገቢ ነው የሚል አስተያየታቸውን ከጨዋታው በኋላ ሲሰጡ ተመልክተናል። አሰልጣኝ ሚካኤል አርቴታ በመልበሻ ክፍል ላይ አንዳንድ ተጫዋቾች ጫዋሽ ሲያለቅሱ እንደነበረና ከጨዋታው ውጤቱን ምን ያህል ፈልገውት እንደነበረ የታዘበበት እንደሆነ ግን በተጫዋቾቹ እንደኮራ ሙሉ ለሙሉ ያላቸውን መስጠት እንደቻሉ በሁለቱ ጨዋታዎች ምንም የጎደላቸው ነገር እንዳልነበረ አንዳንድ ጥቂት ሞመንቶች ግን ያንን ነገር እንዳሳጣቸው ገልጸው ደርሰን ነበር። እዛ ቦታ ላይ ለማለፍ የምንችልበት ሁኔታ ላይ ተቃርበን ነበር። አልሆነም። ከውድድሩ ውጭ ሆነናል። ፓሪስ ሴንት ጀርሜን ለፍጻሜው ደርሷል። ፓሪሽን ጀርማዎች ሄደው ዋንጫውን እንዲያነሱ እመኛለሁ መልካም እድል ብሏል። በፓሪሽን ጀርማ የመጀመሪያ የእግር ኳስ ህይወቱን አህዱ እንዳለ እናስታውሳለን። ከባርሴሎና አካዳሚ በቀጥታ ወደ ፓሪስ ሲመጣ ገና የ18 ዓመት ታዳጊ እንደነበር እናስታውሳለን። የእግር ኳስ አስተሳሰቡን እይታውን ሁሉ ሼፕ ያደረገ ቡድን ነው ተብሎ ይታመናል። ከነ ኒኮና ሳኔሌካ ሮናልዲኒዮ ከዛ ባለፈ ደግሞ ጄጄኦካቻ ካሉ የእግር ኳሱ ፈርጦች ጋር በገና በታዳጊነቱ መጮት እንደጀመረ መዘንጋት የለበትም። አርሰናል አሁን ጥያቄው የቢቢሲ ፊል ማክናልቲ እንደሚዘግበው ከሆነ ሚኬል አርቴታ ባለፉት ስድስት ዓመታት በፕሮሰስ ውስጥ የመጣው ቡድናቸው ዋንጫ እስካሁን ድረስ ማሳካት አልቻለም። ትልቅ የሚባለው ወይ በፕሪምየር ሊግ ወይ በአውሮፓ ሻምፒዮንስ ሊግ። በፕሪምየር ሊግ ላለፉት ሶስት ተከታታይ ዓመታት ሁለተኛ ደረጃ ላይ ነው እየተቀመጡ ያሉት። ያለፉት የመጨረሻ ሁለት ዓመታቶቻቸው ደግሞ ተቃርበው ተቃርበው ዋንጫውን በጥቂት በሚባሉ ነገሮች የሚያጡበት ነው። ሁሌም ግን በከረምቱ የዝውውር መስኮት የሚወስኗቸው ውሳኔዎች ቡድኑ ማደግ ሲገባው ወደ ኋላ ይስበዋል። አንድ አጥቂ ያስፈርማል ሲባል ተከላካይ ክፍሉ ላይ ኢንቨስት በማድረግ ነገሮችን ሲያበላሹ ትመለከታላችሁ። አንደኛው ትልቁ ችግር ይሄ ይመስላል። አሁን ሚኬል አርቴታ እና ሚኬል አርቴታ ፉክክሩ ከዚህ በኋላ ከሰዓት ጋር ነው። በአርሰናል ደረጃ ላለ ክለብ ዋንጫዎችን ማሸነፍ የሚችለው አሰልጣኝ ስለመሆኑ ፕሩቭ ማድረግ ካለበት ያለው ጊዜ ከሰዓት ጋር ግብ ግብ የሚገጥምበት ነው የሚል ጽሑፍ ፊል ማክኖልቲ ያጋርቷል። የአርሰናል ፕሮጀክት ወደ መጨረሻው ደረጃ ተጠግቷል። ዋንጫ ወደሚፈለግበት የስድስት ዓመት ፕሮጀክት ነው። ቡድኑ ከ2020 በኋላ ምንም አይነት ሜጀር ትሮፊ አላሳካም። 2020 ላይ የኤፌ ካፕ ዋንጫና ያሳካው ከዛ በኋላ ያንን ነገር አልተመለከትንም። አርሰናል አሁን አርቴታ የመጨረሻ ስትሪንግ ላይ እየደረሱ ይመስላሉ። በተለይ አርቴታ ዋንጫ ማንሳት የሚችል አሰልጣኝ ስለመሆኑ ፕሩቭ እንዲያደርግላቸው ይፈልጋሉ። ምን ያህል ይታገሱታል? አብረን የምንመለከተው ጉዳይ ይሆናል። ቡድኑ ግን ወደ እንደዚህ አይነት ምሽቶች እንዲመጡ ትልቁን የቤት ስራ የተወጣው ሰው ራሱ ሚኬል አርቴታ ነው። የጨለማ ዘመን ይመስል ነበር አርሰናል ቤት የነበረው አየር ልክ ሚኬል አርቴታ ሲመጣ፣ አሁን ግን በዚያች ከተማ፣ በሰሜን ለንደን የአርሰናል ደጋፊዎች በሚበዙበት ቦታ ስለ ክለባቸው ብርሃን እንዲታያቸው ያደረገው አሰልጣኝም ራሱ ነው። እግር ኳስ ግን ውለት አታውቅም። ላርሰን ቬንገር ወይ ለሌሎች አሰልጣኞች እንዳልተመለሰች እናውቀዋለን። ስለዚህ ሚኬል አርቴታ ከዚህ በኋላ ራሱን ፕሩቭ ማድረግ ያለበት በዋንጫ እንደሆነ ጠንቅቆ ያውቀዋል። ቀጣይ ዓመት በአርሰናል ቤት ምን መልክ ይኖረዋል የሚለው የሚያጓጓ ነው የሚሆነው። ፓሪስን ጀርማ ግን ለፍጻሜ ደርሷል። ያለፉት ዘመናት ረዥም የሀዘን ጊዜዎቻቸው ሁሉ ሊያበቃ የዘጠና ወይም ደግሞ የ120 ደቂቃ ፍልሚያ ይቀራቸዋል በሚዩኒክ ከዚህ ቀደም 2011/12 ላይ በኳታር ከበርቴዎች እጅ ሲገቡ አንቷን ኮምፓውሬ የሚባል አሰልጠኛ ሰለጥናቸው ነበር በዚያ ጊዜ ዋነኛ አላማቸው በአውሮፓ ካሉ ሀያላን መካከል ይህን ክለብ ማስቀመጥ ስለመሆኑ እቅዳቸውን አስቀምጠዋል ከዛ በኋላ ካርሎ አንቼሎቲ ቡድኑን መጥተው አሰልጥነው ሄደዋል ቶማስ ቶል መጥተው አሰልጥነው ሄደዋል ከዛ እንደ ሎሮ ብሎ ማሪሺው ፖቸቲኖ፣ ኡናይ ኤምሬ ያሉ አሰልጣኞች መጥተው ሄደዋል። ከሊዮኔል ከአርጀንቲናዊው ሀቬር ፓስቶሪ እስከ ሌላኛው የምንጊዜ ምርጡ የእግር ኳስ ተጫዋች ሊዮኔል ሜሲ የደረሰ ኢንቨስትመንት ነበረው። ፓሪስ እንጀርማ በፓስቶሬ ነው የጀመረው። ኤስኩኤል ላ ቬዚና መጥተዋል። ዝላታን ኢብራሂሞቪች፣ ኤዲንሰን ካቫኒ ከማርኪኖስ እስከ ቲያጎ ሲልቫ በፓሪስ እንጀርማ ከኔይማር እስከ ኪሊያን ኤምባፔ ድረስ ብዙ ቢሊየን ፓውንዶች ፈሰስ ተደርጎባቸዋል ባለፉት ከ10 ዓመት ለሚዘልቁ ጊዜያቶች የፓሪስ ኢንጀርማ ባለቤቶች ከ1.87 ቢሊዮን ፓውንዶች በላይ ወጪ አድርገዋል በዝውውር መስኮት ያ የተፈለገው የአውሮፓ ክብር ግን አልመጣም በ2017-18 በፍቅረኛ ሙች ቀን ፓሪስ ኢንጀርማ በሜዳው በኡናይ ኤምሬ እየተመራ የሉዊስ ኤንሪኬውን ባርሴሎና አራት ለባዶ አሸነፈ ሁሉም በዛ ፍቅረኛ ሞች ቀን ወደምንፈልገው ክብር ልንሄድ የምንችለው በእንዲህ አይነት የማሸነፍ ስለንቦና ነው፣ ስለዚህ ይሄ ዓመት የኛ ነው አሉ። ከሶስት ሳምንታት በኋላ የፍቅረኛሞች ቀን ከተከበረ፣ ባርሴሎናም በፓሪስ ሜዳ አራት ለባዶ ከተሸነፈ ከሦስት ሳምንታት በኋላ ግን የሉዊስ ኤነሪኬው ባርሴሎና ነገሮችን እንዳልነበሩ ገለባብጦ ላሬሞንታዳን አሳየን። ስድስት ለአንድ በሆነ ውጤት ፓሪስን ጀርማ ተሸንፎ ከውድድሩ ውጭ ሆነ። ትልቁ ስብራት እሱ እንደነበረ የሚዘነጋ አይደለም። ከዛ ባለፈ ግን በማንቸስተር ዩናይትድ ከሜዳቸው ውጭ ኦልድ ትራፎርድ ላይ ሁለት ለባዶ አሸንፎ በሜዳቸው ሶስት ለአንድ ተሸንፎ ከውድድሩ ውጭ ሆኗል። አንድ ለባዶ የመረው የነበሩትንና ቀሪ ጥቂት ደቂቃዎች የቀራቸው በመጨረሻዎቹ 17 ደቂቃዎች የካሪም ቤንዜማ ሶስት ጎሎች በሪያል ማድሪዱ ጨዋታ ልባቸውን ሲሰብር ተመልክተናል። እንዲህ ያሉ ስብራቶች፣ እንዲህ ያሉ የቅዠት ምሽቶች የፓሪስ መገለጫዎች ነበሩ። ዘንድሮ ግን አይመስልም። ሊቨርፑልን፣ አስቶንቪላን፣ አርሰናልን፣ ማንቸስተር ሲቲን በሙሉ ከእንግሊዝ የመጡትን ቡድኖች እያሸነፉ ፍጻሜው ላይ ተገኝተዋል። አሁን ጠጣሩ የኢንዛጊ ቡድን ከፊታቸው ያለ ይመስላል። ይህንን ያንን የቁስል የመታመም ዘመናቸውን የመቁሰል ዘመናቸውን የማዘን ዘመናቸውን ለመሻር ደግሞ ከሀዘናቸው መካከል አንዱን የሰጣቸው ሰው ያንን ቁስላቸውን ለመሻር ተገኝቷል። ስድስት ለአንድ ሲሸነፉ ለሀዘናቸው ምክንያት ነበር ሉዊስ ኤንሪኬ። አሁን ደግሞ የደስታቸው ምንጭ ለመሆን በፓሪስ ይገኛል ሉዊስ ኤንሪኬ። በአንድ ወቅት የህመማቸው ምክንያት፣ አሁን ለደስታቸው ጫፍ መውጣት ምክንያት ሆኖ እያየነው ነው ነው የምንገኘው ህይወት እንዲህ ነች። ሉዊስ ኤንሪኬ የራሱም ህመም የሚሻርበት ፍጻሜ ሊሆን እንደሚችል ይታወቃል። ከልጁ ህልፈት በኋላ ራሱን መሆን ተስሞት እንደነበረ በብዙ ዘመናት በብዙ ዓመታት ተመልክተናል። የፓሪስ እና የኤንሪኬ የመጨረሻ የሚያጓጓ ነው የሚሆነው። ሜይ 31 በፈረንጆቹ አቆጣጠር በትልቁ የሚጠበቅ ይሆናል።